አሁንም ዛሬ ሙሰጅ ብትለኝ እኔ ደጀን ማሳደግ እችላለሁኝ። እንደገና ደግሞ ማስፈራሪያ ምናምን አትላክብኝ። እኔ እፈራሃለሁ። በጣም ነው የምፈራ በአእምሮ ውስጥ በቃ የምታደርገኝ ነገር ሁሉ በጣም ነው የሚያስጨነው። ለምንድን ነው ልብ ልብ የምትሰጪ? ማነው እሱ የምትፈሪው? እሱ ይደ ስለሚደበድበኝ ነው። ስለሚደባደብ ህግ ምንም አይሰራም ሀቡ ሳይሰራ ምሳልና ምስክራቱ ተመለሱ ነው የሚለው። ኖ ኖ፣ ድሮ ነበራ። አሁን ህግ አለ። ከፈለግሽ ለህግ አካላት አሳልፈን እንሰጣለን፣ ይታሰርልሻል። ሴትን ጫፏን የሚነካ ሰው ይታሰራል። እስከ ዛሬ አንቺ አለማወቅሽ፣ ለህግ ሄደሽ ሲመታሽ አለማሳወቅሽ ነው እንጂ ጫፍሽን መንካት አይችልም፣ ህግ ባለበት ሀገር። በጣም ብዙ ጊዜ ያሳውቅ ያለው በጣም ብዙ ጊዜ ፖሊስ ጣቢያ ሄጄ ደሜን እያፈሰስኩኝ ይጃሉ ሽንት እያልሽ ለማንም ምንትን እየልብልባት ልባት ስጭ ሴትዮዋ ያማታል እንግዲህ አሁን ሚዩትሽ ማብርተር ስራት ያለው ነገር ተናገሪ። ህግ የለም ትላለች። ህግ ባለበት እንደዚህ በጥይት አናትሽን ነው ግንባርሽን ብዬ ነው የምደፋሽ ላለው ራሱ አንቺ መክሰስ ከፈለግሽ ቀጥታ ሄደሽ ለህግ አመልክተሽ፣ ሰው ላይ እንደዚህ ብሎ መዛት በራሱ ያሳስራል። ትልቅ ወንጀል ነው ህግ ባለበት ሀገር። ህግ የለም እያላችሁ እንደዚህ አይነት ወንጀለኞችን ያፈራችሁት እናንተ ናችሁ። እነዛን ቃላቶች ልጅህ እንድታወጣ ያደረግካት ቃላቶችን እኔ ማውጣት አልችልም። እንደዚህ አይነት አጸያፊ ስድብ እናቷን እንድትሰድብ በስልክ በቮይስ በኢሞ ያደረግካት ለምንድን ነው? እኔ ጋ አለ፣ ልካልኛለች። ኢክራም፣ ይሄን ጥያቄ ላንተ መጠየቅ የምፈልገው አባት ሆነህ ጨክነህ ልጅህን ጥላቻ፣ እናቷን እንድትጠላ እናቷን እንድትሰድብ ታደርጋለህ። አንተ እውነት አባት ነህ? ይሄን እኔ ጥያቄ ፕሊስ መልስልኝ። ቴንክ ዩ

ቢያንስ እያሉ እንደሚሰኩ ነገር እንጂ ሰው ብሎ በ በቃ፣ እነዛ ምናምን ምናምን መስሎኝ ነበር። እያታለሁ አይ፣ እኔ ጓደኛዋ አይደለሁም። ጓደኛዋ መስለኝ ነው ያልከው። እኔ የህዝብ ድምፅ ነኝ። ማንኛውም ሰው አስተጋባለሁ እኔ አሁን ነግረውኝ ነው ያወቅኩሽ። ያንን ቮይስ መጀመሪያ የላክሽልኝ ቮይስ የሰስ ሰማ ዝም ብሎ የሷ ጓደኞች ወይንም አብሯት የሚሰሩ መስሎኝ ነበረ ነው እያለ ያለው መጀመሪያ። በኋላ ግን ጠይቄ አንቺ መሆንሽን አወቅኩኝ እና ተረዳው ነው እያለ ያለው። ችግር የለውም ልጁን እንዴት እናቷን እንደዚህ እንድትሰድድ እንዳደረገ እሱ ትልቅ ትልቅ እኔ እንጃ እንግዲህ አንዳንዴ ከምንናገራቸው ከምንሰራቸው ስራዎች አስተዳደጋዎቻችን፣ እና የእኛንም ስብዕና ይገልጻሉ። አንዳንድ ልጅ እንግዲህ የወለደቻትን እናት እንደዚህ አይነት ስድብ፣ አፀያፊ ስድብ እየሰድበች የምታደግ ከሆነ ነገ ለራሷም ለአንተም ለሀገርም የማጠቅም ነው የምትሆነው ነው። ዛሬ ቀርስ ልጅቱ ያው ትደውላለች፣ ግን አላገናኛትም። የማላገናኛት መከራ ነች የሚያሳድግኝ

እሺ አንድ አዳምጠኝ ሁሴን አንድ አዳምጠኝ እቺ ብትሞት ኢክራም ብትሞት አንተ ልጅክን አውጥተ ልጥላ እንዴ ልጅክ እኮ ናት ግዴታክ ነው እኮ የአባት ግዴታ ነው አባት ነህ አብላ አጠጣ አሳድግ እሷ ደግሞ ከአረብ ሀገር ልብስ እየገዛች እየላከች ነው በተለያዩ ሰዎች ብር እየላከች ነው ብር ስለማትልክ ነው ማላሳያት ልጇን ማላገናኛት እንደዚህን ታጸያፊ ስድቦችን እናቷ እንድትሰድብ ማደርጋት ልጇ እንድትጠላት ሙታለ፣ እናትሽ ብር አትልክልሽም ስደቢያት፣ ኢማጂን እናትሽ ብር አትልክልሽም ስደቢያት እየተባለች። ያ እንደዛ ሲል እሱ ድምፁ እየገባ ቮይስ ውስጥ አሁን ደልቶታል። እሷ ግን ሳይደልተው ሲ ቫርጋ ወደ እኔ ልከዋለች። እናቷን አጸያፊ ስድብ እንድትሰድብ እየተደረገች ልጅ የምታድገው ይቺ እናት በሽተኛ ብትሆን አካል ጉዳተኛ ብትሆን ገንዘብ ለልጇ ስላላቀረበች እንድትገደል ይፈረድባታል። በልጇ እንድትጠላ ይፈረድባታል ማለት ነው እናት ሰጠችም አልሰጠችም እናት ናት። ዘጠኝ ወር አርግዛ አምጣ ተሰንጥቃ ወልዳታለች። አለች ልጇ አረብ ሀገርም ያለችው ለልጇ የተሻለ ህይወት ለወደፊት ህይወቷ ለማዘጋጀት ነው፣ እቺ እናት ልጇን ጥላ የተሰደደችው። ስለዚህ ገንዘብ ስላላከች ገንዘብ ስትሰጪ ነው እናትነትሽ የሚሰጥሽ እናትነትሽ የሚከበርልሽ፣ ገንዘብ ስትልኪ ነው። ስላላክሽ አንተ አግብተህ እየኖርክ ለአንተ ሚስት ነው እንደ እሷ ገንዘብ ምትልክልክ ልጅክ ናት። የማሳደግ ግዴታ አለብክ። እሷ ለወደፊት ህይወት ለልጇ አስቀምጣለች። ለልጇ ቤት ትሰራላታለች። አብራችሁ ሳውዲ ሰርታችሁ ለፍታ የሰራችሁ በአንተ መሬት ላይ እሷ የሰራችሁን ቤት ክደሃታል። አሌክ ብልአፍያ ብላ ጥላልቅ ወታለች። ተወው እሺ፣ ውሰደው እመንልኝ፣ ብቻ የኔ ንብረት እንደሆነ እመንልኝ እንጂ ውሰደው ብላ ጥላልቅ ተሰደደች። አንተ ከሚስትህ ጋ ኑር ህይወት ግን ብላ ጥላልቅ ተሰደደች። እቺ ሴት ተሰዳ ስደት ላይ እየሰራች ባገኘችው አጋጣሚ በእህትክም፣ በወንድምክም፣ በባዳም ይሄ ሰርፕራይዝ የሚያደርጉ ሶሻል ሚዲያ ላይ በሚሰሩ በባዳም ያገኘችው ጊዜ እየላከች ለልጇን ልብስ ምንም እያሟላች ነው። ለምን ብር ካሽ በእኔ እጅ አልገባም ብሎ ልጅ እናቷን እንድትጠላ ማድረግ ይሄ ትክክል ነው? ይሄ ሰብአዊነት ነው? ይቺ ልጅ እኮ ስታድግ ነገ ይሄ ቮይስ ይቀመጣል። አይክላውድ የያዘውን ነገር አይረሳም። አይክላውድ የያዘውን ነገር ይቀመጣል። ስታድግ ልጅክ ይህንን ስታስደርጋት እንደነበረ ስታቅ አንተኑ ነው የምትጠላክ። አንተኑ አባቷን እናቷን እንድትጠላ ስላደረካት፣ እናቷን እንድትሰድብ ስላደረካት ራስህን ነው የምትጠላክ። ለምን በሰፈሩት ቁና መሰፈር አይቀርም። ዛሬ ብትጠላት ነገ ስታድግ ተወዳት፣ የእናቷን ማንነት ስታቅችል፣ ሌላ ስርዓት ባለው ይሄ ለራሱ አንድ አስተዳደጉን እያበላሸ እንደሆነ የሚያሳይ ነው። ለሀገርም ለሕዝብም ለወላጅ ቤተሰቦቿም ለወገኖቿም የማጠቅም ልጅ እያሳደግክ እንደሆነ ነው የሚያሳየው። እናቷን እንድትስድብ ቃላቶች ስድብ ቃላቶችን እያስተማርካት አስተዳደግ ለራሱ ትክክል እንዳልሆነ የሚያሳዩ ገብተዋል። ከእንደዚህ እንደዚህ አይነት ነገሮች ብታስተካክልና ልጅቷን በትክክል እንድታሳድግ ብታደርግ ከእናቷም ደግሞ በትክክል እየተገናኘች የእናትነት ጣሟንም እያየች ብታደርግ ነበር እያስባለሁ። በእኔ ኒካ ላይ ሁና ሄሪዎች በእኔም ልልቅ ነው ግዴታ። እኔ ኒካ ከላላት የእሷ ገንዘብን የሚያደርግኛል። በኒካ ላይ እኔ ሚስት ሆና ሬዎች መላክ ግዴታዋ ነው፣ ሚስት እስከሆነ ድረስ ማለት ነው። እሷ ባለችበት አንተን ልጠቅም፣ አንተን ልት ነው ባለችበት ነው። ከዛ ያው ለቤታችን ሄሪዎቹ በኒካ ላይ ሆነ እስከ

ከአንተ ጋር በቃ መኖር አያስፈልገኝም። እንኳን መኖራ ቢሆን ማ አልፈልግም። አርፈድ ያለ ከዚ አንዴ ጋር ማለት ስምንት ሺህ ብር ላከ። ያ ስምንት ሺህ ብር የላከችው ለልጅቱ ነው። ከዚ አንዴ ጋር በእንዴ ጋር ሞባይልም የለኝም ነበር ሞባይል ገዛሁ። በተረፈች ወደ ሶስት ሺህ ብር ተረፈች። በዛ ሶስት ሺህ ብር ተሸክሜ ወደ አገሬ ይዤ ሁላ ይዤ መጣሁ። እንግዲህ ያው ልጅን ለማሳደግም ብዬ ማለት ነው

ስለዚህ የፈለገችው ጋር መኖር ትችላለህ። አንተ ቤቱን ካርከኝ፣ ቤቱን ስክደኝ፣ እኔ ቤቱን ከካደኝ እኔ ምን ይሰራልኛል ብዬ መጣው። እንደገና ለአንተ ሁለተኛ ብር ልልክልህ ትፈልጋለህ እንዴ? እንደገና ደግሞ ልጅቱን ልውሰድልህ? ኧረ ይክራም፣ እኔ አልቻልኩም። ልጅቱን ውሰጅልኝ አልከኝ፣ እሺ ወስዳታለሁ፣ በጣም ደስ ይለኛል ስለህ፣ አይ እኔ እንደገና ደግሞ መልሰህ አይ እኔ አልችልም፣ ያለ ልጅቱ በቃ ተየው አልፈልግም ብለህ እንደገና ይዛለሁ አልከኝ። እኔ ታዲያ ምን ላድርግ? በራስህ ነው ይሄንን ነገር ያደረግከው ማለት ነው። እንደገና ደግሞ ሁለተኛ ቤቱን በአባትህ ስም አደረግከው እንጂ ቤቱ ሀቄ ነው አለበት፣ ሀቄ ማለት ነው። ይህን እንዲታወቅ እፈልጋለሁ። ከዳቼ ከዳቼ ብር አላከችም የምትለው ሀቄን ይዘሃል አሳድግ፣ ማሳደግ ደግሞ አለበት። ሀቄሳ በሀቄ ነው እያሳደግ ያለው ይህን እንዲታወቅ እፈልጋለሁኝ እረዳክ እሷ የመጣችበት ምክንያት አንደኛ በህይወቷ ላይ እየዛተባት ስለሆነ ሁለተኛ በልጇ እያሰደባት ስለሆነ ነው ልጇን ማየት በገባች ሰዓት በሴቶችና ህፃናት መብት ሄዳ ከሳ በህግ ልጇን ታያለች የሚከለክላት አካል የለም የእሱ ፍቃድ አያስፈልጋትም ልጇን ለማየት የእናትነት መብት አላት የእናትነት መብቷ ሙሉ መብት አላት እሱን አታስፈቅደው የእሱ ፍቃድ አያስፈልጋትም አሁን እሱ በኢሞ ቮይስ እየላከ በልጁ ቮይስ እያስቀዳ በገዛ ልጇ ከማጸኗ በጣች ልጇ የሚያሰድባትን ነገር ካላቆመ እሷ ገብታ ከዱባይ በህግ ትጠይቀዋለች። እኛም ድምፅ እንሆናታለን። ሁሉም ሴት ይነሳና ድምፅ ይሆናታል። ምናልባት እዛ ስካለ ወንድም አብሮ ድምፅ ይሆናታል። ስለዚህ አሁን የምንፈልገው እኛ እሱ እሷን በህይወቷ ስለዛተባት በጥይት ግንባሯ ብሎ እንደሚገላት በቮይስ ስለዛ ተባት በገዛ ልጇ ስላሰደባት ይቅርታ ይጠይቃት እና ሁለተኛ ይህን ነገር እንደማይደግመው ብቻ ይዝጋ። ልጇን የማየቱ ጉዳይ አገሯ ስትገባ ልጇን በህግ ጠይቃት። እስከዛም ድረስ ለልታይ መብት አላት። ኮሀቡ ይህንን መፍቀድ አለበት፣ ማወቅ አለበት። እሱ ራሱ ዛሬ ማታ ማየት መብት አላት። ያንንም ደግሞ መፍቀድ አለበት፣ ማወቅ አለበት። ምንም ነገር ሳትከፍል ልጇን በነጻ የማየት መብት አላት ምንም ነገር ሳትልክ ልጅሽን ለማየት ብርላኪ መባል የለባትም ምንም ሳትልክ እሱ ሚስት አለው ትዳር አለው አርፎ ትዳሩን ይኑር ከእሷ ጋር የሚያገናኘው ምንም ነገር የለም እሷ ስትደውል ኢሞ ላይ ሰላም ነው ልጄን ማየት ፈልጋለሁ አለቀ ልጇን ታያለች በክብር አፀያፊ ስድቦች ሳትሰደብ በህይወቷ ሳይዛትባት ብርላኪ ሳትባል ልጇን የማየት ሙሉ መብት አላት ይሄ የእናትነት መብቷ ነው ፈጣሪ ሰጣት ቀጥሎ ህግ የሰጣት የእናትነት መብቷ ምንም ብር አትልክም ብር ከሷ እንዳይጠበቅ ብር አትልክም። ልጁ ከከበደችው ይስጣት ይስጣት፣ እራሷ ታሳድጋለች። ኛ ልጅዋ ልጁ ህፃኗም ደግሞ እየተሳደበች ሪከርድ አርገ መላኩም ትልቅ ጥፋትም ወንጀልም ነው። ገንዘብ እኔ መቻው ላኪ፣ ላኪ ገንዘብ እሷ ከፈታው ከገባ ወዲህ ላኪል ብያ ከሆነ ህፃኗንም ደግሞ እንደዚህ ሪከርድ እያደረግህ እናቷን እንድትሳደብ እያደረግህ መላክም እሱም ትልቅ ወንጀል ነው። የአስተዳደግህም ትክክለኛ አስተዳደግ እንዳልሆነ ቤተሰብ ልጁን የሚያሳድግበት የኢትዮጵያ ባህልና ሴትን በጠበቀ መልኩ የሚያሳድግበትን ስርዓት ይዘህ እያሳደግካት እንዳልሆነ ማሳያ ነው። ስለዚህ ለዚህ ጉዳይ መብት የሚሆን ነገር መቋጫ ስጠን ጊዜም